ሀንቾ ግራ ተጋባች። ሃኒቾ ለምላሴ እኔ ምልህ እኔ ከማን ፍቅር እንደያዘኝ በእርግጥ እያወቅኩ አይደለም ብላ እውነቱን ነገረችው። ምን ማለት ነው እንዴ? አንዬ ሲጀመር አንቺ ፍቅረኛ አለሽ? አፍቅረሻል እንዴ? ብሎ ሲላት፣ አዎ እኔ ምልህ ጆሮን ታውቀዋለህ አይደል? አዎ። ያ ጆሮ ማለት ያንቺ ጓደኛ፣ እሱ ፍቅር ይዞኛል እያለ ነው ወይ? ደግሞ በፊት ላይ አልነገረኝ። ምን ማለት ነው ማለት ድሮ ቢነግረ ይኖሮ ምናልባትም እድል ይኖረው ይሆናል። እኔ አሁን ከሌላ ሰው ፍቅር ይዞኛል እና እናማ እሱ በኔ ጉዳይ እየተጎዳ ነው። ታውቃለህ፣ ያኔ ከደሴ ስመጣ እሱ ብቻ ነበር ያለኝ እና እሱ ብዙ ነገር አድርጎልኛል። እውልሻንዬ ስለ ፍቅር ያው በስም ከባድ ነው ሲሉ ሰማለሁ። ስለምንም ነገር ግን አላውቅም። ግን አንድ እውነት ማወቅ አለብሽ፣ ፍቅር በውለታ በፍጹም ሊያዝ አይችልም እና ትክክለኛ ስሜት ስሜትሽንና ልብሽን አዳምጭው። ያን ጊዜ ትክክለኛ ማንነትና ትክክለኛ ልብሽን አዳምጠሽ የወሰሹ ውሳኔ ደስ ይላል፣ ግን በችኮላና በውለታ የመሰረሹ ፍቅር በፍጹም አይሆንም ብሎ አላት። ሰላምዬ ሰላምዬ ፂን ሂዳ ትሰምኛለሽ፣ የእናቴን የአባቴን ልጅ እህቴን እጎዳለሁ ብለሽ ብታስቢ እኔን አያድርገኝ ብላ አለች። ምን ማለት ነው ሀና? ትክክለኛ እህትሽ ነች እንዴ? ብላ ስጠይቃት አዎና፣ ደሞ ከየት ልታመጫት ነው? ግራ ገባኝ እኮ አንቺ። ቆይ ማነሽ? ትሰሚኛለሽ አርፍሽ ብትቀመጭ ይሻልሻል። ጽዮን፣ ጽዮን፣ ኦ በጣም ደስ ይላል። ስለዚህ እንደውም እንኳንም ትክክለኛ እህቷ ይሆንሽ። እኔ ትክክለኛ እህቷ እንድትኝ ነበር የምፈልገው እና ለእኔ ተመቸኝ ብላ አለችው። ቅዱስ ንስን አሽቀን ጥራጥ አለችው። አንተ ከመልክ መልክ የለህ፣ ከሀብት ሀብት የለህ አንተ አሁን እንዴት ነው ከኔ ፍቅር የያዘህ ብላ አለችው። እባክሽ እባክ፣ ምክንያቱም ፍቅርን ከገንዘብ ጋር ወይም ደግሞ ከውበት ጋር ባታገናኙ ደስ ይለኛል ብሎ ቢላትም እንኳ አላቅልህም። እኔ ካንተ ምንም ነገር ሊይዘኝ አይችልም። እናም እባክህ ከዚህ በኋላ አጠገቤ እንድትደርስ አልፈልግም ብላ አሰናበተችው። ሀንቾ ሀንቾ ዛሬ ማንን እንዳገኘው አታምኒም ብላ ለሰላም እየነገረቻት፣ ምንድን ነው አልገባኝም። ማንን ያገኘሹ? ያንን ቅዱስ ነው እንዴ? ብለሽ ብለሽ ደግሞ ቅዱስ ጋ ቅዱስ ጋ ጓደኛ ሆሽ? አረኔ ምን ጓደኛ ሆናለሁ፣ በባለፈው እኮ ማለቴ አዝኖ፣ ያው ፂን ሁሉም ተማሪ ያፈቅራታ ሊሉ የለ፣ እናስ እናማ ያን ጊዜ ላናገረው እና ተረጋጋ ልለው ነበረ። ዛሬ ደግሞ እፈልግሻ አለሁኝ ብሎ ደውሎልኝ፣ እኔ እዛ ሄድኩኝ። ከዛስ ከዛማ አልመጣም ብሎ እኔ ደግሞ ወደ ቤት እየመጣው ካለ ከኋላ ትልቅ የድንጋይ ይዞ መጣ። ከዛስ አንገቱ ላይ አድርጎ እባክሽ ቅርት አድርጊልኝ አለኝ እና ከዝራ እራቂ ብሎ ሲለኝ ለምንድን ብዬ ስለው ምኑንም ነገር አልነገረኝም። ቆይ የሚሆነውማ ይች ጽ ልካው ነው እንዴ ሰላምዬ? ደግሞ ጽ ምልታረግ ልልከው ትችላለች። አንቺ የማታቂው ብዙ ነገር አለ ስለዚህ እኔን ለኔታዩ ለማንኛውም፣ አሁን ስለራበኝ ወደ ምግቡ እንሄድ ብላ ወደ ምግቡ ሄዱ። ወይዘሮ ሜላት ወይዘሮ ሜላት አሁን ላይ አደገኛ መርማሪ ሆናለች። እናም ወይዘሮ ባዩሽን እየተከታተላቻት ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የህያብ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ና የደና። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። እናም እስኪ ዛሬ ተሰብስበናል። ወይኔ እህቴ እኮ ቆየች ሲል ምላሴ፣ አይዞ ትመጣለች ተረጋጋ ብላለችው። እህንዴ እናንተ ቁጭ ቁጭ ብላችኋል እንዴ? በሉ እንብላ ስትል፣ አይ እህቴ አሁን እኛ ወይኔ ወይ ሀና አርፍደን በነበር ትቆጭን ነበር። እና የቤቱ ታላቅ መሆኔን እረሳችሁት እንዴ? እያለች ሰላምዬ፣ አረ ወንድሜ ሀንዬ፣ አረ ወንድሜ በቃ እንብላ፣ አየሽ ሁሌም እናንተ ትተባበራላችሁ። ለማንኛውም ይሁንላችሁ። ግን ዛሬ እማዬ፣ አባዬ ትዲያው ነው ማለት አያቴስ? አያቴ የሚያወራኝና የሚያጫውተኝ የለም ብላ ወደ ሀገሯ ሄደች። እሺ እናቴስ? እናቴማ አክስቴ ልትከታተል ሄዳለች። ምን ባዩሽን? አዎ ለምን አደነግጥ? ሻንዬ፣ ቆያች ሴትዮ ጤነኛ ናትና ነው እንዴማዬ እሷን የምትከታተለው አላውቅም። እንግዲህ ሁነን ለመናገር እማዬ ዓይን ጣባት እንጂ ከመጣባት በጣም አደገኛ ናት። አልገባኝም። እንደውም ከዚህ በኋላ መፍራት ያለባት ባዩሽ ናት እንጂ እማዬ አይደለችም ማለት ነው። ለምንድን ነው ባዩሽ የምትፈራው? እናቴ በጣም አደገኛ ናት። ያኔ አንቺን በድግምት ነው በሟርት ነው የጠፋችው እያሉ ሲሉ ሰፈርተኛው እንደዛ ሲጫወትባት፣ አባቴም ደግሞ የእነሱ ወሬ ጥሎ ሲጠፋ እናቴ ናት ሁሉንም ነገር ለዚህ ያበቃችው ተምራ ከዛም አልፎ ደግሞ ስራ ይዛ ሀብታም ሆና እዚህ ደረጃ ያደረሰችው እናቴ ጀግናናት እና አንድ ጊዜ ከገባችበት መቼም ቢሆን አይወጣም። ግን እኮ መርማሪዎቹ አለ አይደል እንዴ ማለቴ፣ ለፖሊሶቹ አተውም ነገርኩሽ። ፖሊሶቹ ማስወጧት ከዚህ በኋላ የማየ ስራ ነው። እኔ ግን ፈርቻለሁኝ። አትፍሪያት፣ ከዚህ በኋላ መፍራት የለም ቆይ ግን እማዬ የሆነ ነገር አድርጋት እስር ቤት ብገባ ይሄ ትልቅ ወንጀል አይደለም እንዴ? ማለቴ እኔ እናቴ ማጣት አልፈልግም። ሀንዬ፣ አትጨናነቂ። እናቴን እንደውም አንቺ ነሽ የማታውቂያት። ምን? አዎ አንቺ ነሽ የማታውቂያት እንጂ እኛ እናውቃታለን። እናታችንን ሲሉ እናንተ ካላችሁ ይሁን ብላ አለች። እናንተ ናችሁ የማታውቋት እንጂ እኔ አውቃታለሁኝ ብላ ስትል ሰላምዬ፣ አራት ታስቂ ሀንዬ። ለማንኛውም አሁን ምጉንበርተን ወደ ትምህርት ቤት እንሄድ ብለው ሄዱ። አቶ ኖላዊ ተምቹን ፍለጋና አሴርን ፍለጋ በየቱቦው ስር መፈለግ ጀመረ። ብዬ ብዬ እናንተን ፍለጋ እንደዚህ ልኳትን ከቶ፣ ልጆቼ የት ሄዳችሁ ነው እያለ በሀሳብ ተወስጦና ተመስጦ እየፈለገ ባለበት ሰዓት ተምቹ እንደው ጠፋ። እናም አሴርን መጠጥ እየጠጣ አገኘው። ወይ ጉድ ብለህ ብለህ እዚህ ተቀመጥክ? ብሎ ሲለው፣ እንዴ ፋየው መጣህ እንዴ ለምን መጣህ? ምን ማለት ነው? ለምን መጣህ ማለት አንተ ልጅ አይደለህም እንዴ? እኔም ምልክ ከቶ በቀኑ መጠጥ ጥሩ ነው እንዴ? ብሎ ሲለው፣ ልጣለው እንዴ? ብሎ ሊጥል ሲል አይ ፋየው፣ አሁን የምጥለው ይመስልሃል? ይህንን የመሰለ ድራፍትና እንዴት አድርጌ ልጥለው ይችላለሁ? አይ ይህን ካታሊካህን እየጠጣህ ነው ደግሞ ድራፍት ምናምን እያልክ ከኔ ጋር የምትሰክሰው ይህን ይህን ማለኔ ሃያው እምትጠጣ ከሆነ ልስጥህ፣ ካልሆነ ግን እባክህ ተወኝ። ና እንሂድ ቤታችን። በፍጹም እኔ ምን ቤት አለኝና ቤቴ ማዝህ ነው። እባክህ አሲር እባክህ ልቤን አታርክመኝ። ና እንሂድ ብሎ እቤት ይዞት ሄዶ ተኞ። ከዛን የዘሪሁን ወይም ደግሞ የተምቹ አጎት ደወለ። እናም ደነገጠ። ከዛን ስልክህ ይጠራል አንሳው ስለው ሃንዬ ልትሆንም ትችላለች ብሎ ሲለው አረ እባክህ አናደውልም ከሆነም ደግሞ አንተ ሰው እንዴ እኔ እኮ ያለችኝ ያቺ ኪንጎዋ ናት እንዴት አድርጌ ነው የምችለው ነገርኩህ ተጨነው ብሎ መብልክት ተጭኖ ሲነካው እኔ አቶ ኖላዊ ነኝ እንዴት ነህ ደህና ነህ ወይ ብሎ ሲለው እኔ ዘርሁን ነኝ እናም የተምቹ ስልክ አልሰራለ እስኪ አሴርን ጠይቀው ብሎ ሲል እባክህ አሴር እኮ አሁን ተኝቷል ተምቹም ደግሞ ስልኩ ጠፍቶበት ነው ምን አዎ እና ታዲያ እኔ ገንዘብ አስገባለት ኋላ ስልክ ይግዛ አቶ ኖላዊ በስተመጨረሻ ውሸታ ማድረጋችሁኝ አረፋችሁት ማለት ነው። አሁን ይህን ልጅ ከየት አባቴ ነው አንጥች የማገኘው እንስ ምን ላደርግ ነው እያለ ሀሳብ ቁልታደረገው። እናም ምግብ ሰርቶ ከአሴር ጋር በሚበላበት ሰዓት ቆይ፣ አንተ ልጅ ምግቡን እንኳ አታጣጥምም እንዴ ማለቴ ግራ ገባኝ እኮ ምን ዝም ብለህ ነው እንደምትውጠው? ወይ ጉር ለነገሩ ሰካራም ሰው እንዴት ምግብ ሊያጣጥም ይችላል? አይፋየው እንደዚህ ብለህ የምትጠይቀኝ አንተ ቆንጆና ጽድት ያለ ምግብ አይደል እንደምሰራው። ስለዚህ ምን ብዬ ልጠይቅ ብለህ ነው? አረ ግራ ገባኝ እኮ እንዴ። ምን ማለት ነው ይህ ማለት? ደግሞ ነገርኩ እኮ ቆንጆ ምግብ ስለምሰራ አስተያየት አልናገርም ማለት ፈልጌ ነው። ምግብ ስለምሰራ አስተያየት አልሰጥም ብዬ ነው ብሎ ሲለው፣ እስኪ ነገረኛ የእውነት ለምንድን ነው የምትጠጣው? እኔ እኮ ግራ ገባኝ አሁንማ። ሀንዬን ብጠይቃት ሌላ፣ አንተን ብጠይቅህ ሌላ። ቢያንስ እስኪ አንተ እንኳ ንገረኝ፣ ሲል ፋየው አንድ እውነት ልንገርህ። እሽ ንገረኝ። በባለፈው ለተናገርኩህ ነገር በጣም ይቅርታ። ማለቴ ከሀናና ከኔ ሀና ነው የምታስበልጠው ብዬ ያኔ ተናግር ያህል ነበር። እናስ እና ለዛ ይቅርታ። አረ ይቅርታ አያስፈልገውም። ልክ እኮ ግን አንተ እውነትህን ነው። አይ እውነትኔንም፣ አይደለም በፍጹም። ምክንያቱም አንተ ለሁላችንም አንድ ነህ የማታዳላ፣ ሁሉንም ሰው በአንድ አይን የምታይ ነፋያው እና በዚህ ነገር እባከን ይቅርታ አድርግልኝ ተጸጽቻለሁኝ፣ ብሎ ለምነው። አይ እኔ ልጅ፣ የተናገርከው ነገር እውነት ነው። ነገር ግን እውነት ለመናገር በዚህ ሰሞን ሀና እናንተ እንደተቀያየማችሁ በደንብ አድርጌ ነው የማውቀው። ሀንቾ ግን ከልጅነት እስከ እውቀት ብዙ ስቃይና መከራ ስላሳለፈች ትክክልም እንኳ ባትሆን ትክክል ነሽ እያልኩኝ አርፌ ተቀምጫለሁ። ምክንያቱም ልቧ እንዲሰበር ስለማልፈልግ። እንዴ ፋየው ታዲያ እኮ አንድ አንዳንድ ጊዜ ልትሳሳት ትችላለች። ያን ጊዜ ተሳስተሻል ማለት ይሄ ችግር አለው እንዴ? አዎ ልጄ፣ አሁን አንተ እሷ እንዳስቀየመች ከአይነ ውሃዋ ያስታውቃል። ነገር ግን አንቺ ነሽ ያስቀየምሽው ብዬ ለመናገር ፈራሁኝ፣ ፈራኋት። አይ ፋየው እኔም ለሆን እኮ እችላለሁ አያይ በአሁኑ እንኳ አንተ ሳትሆን እሷ ናት ያስቀየመችህ። ነገር ግን ምንም ነገር መናገር ስለማልችልና ማድረግ ስለማልችል መናገርና ማድረግ ስለማልችል ብቻ አርፌ ተቀምጫለሁ። እና የተፈጠረው ነገር ይሄ ነው ብሎ አለ። ለማንኛውም ስለ ሁሉም ነገር አመሰግናለሁ። አሁን ግን ለዚህ ላጎት ዘር ይሁን ምንድን ነው የምንለው? አይፋየው እኔ እዚህ እበላለሁ፣ ጠጣለሁ ወንድሜ የት ወርቆ ይሆን እኔ የተምቹ ነገር በጣም አሳስቦኛል፣ እያለ በጣም ተናደዴ። ቆይ ታዲያ አንተስ ምን ታርቀ አንተስ እየፈለግከው አይደለም? እንደ አይ እኔ በፍጹም የእሱን ያህል አላደረግኩም። እህነ እኔ ጠፍቼ በነበር እሱ ሰማዩንም መሬቱንም ሁሉንም አዳሶና ፈልጎ ያገኘኝ ነበር። እኔ ግን ይህኝ እዚህ ምግብ እበላለሁ። በቃ እንደውም ይሄን ምግብ አልበላም ብሎ ጥሎ ሲወጣ አረብ አካሲር አረብ አካ አሴር ጠብቀኝና አብረን እንሄዳለን እያለ ቢለምነውም ጥሎት ወጣ አቶ ኖላዊ አየጉድ በስተርጅና ከጎረምሳ ጋር ብሎ እሱም እየሮጠ ሄዶ ተምቹን ቢያፈላልጉትም እንኳ አጡት እንግዲህ ተምቹን የበላው ጅብ አልጮኸ አለ እናም አቶ ኖላዊ ሀኒዬ ትክክል እንዳልሆነች እያወቀ ዝም አለ ሀኒቾ ሀኒቾ በተውስታ ሂዳ አሲል ሲያጨስ አምጣኔም አጨሳለሁ ብላ ስትለው፣ ያኔ ይህ እኮ ላንቺ ጥሩ አይደለም እኔ ላጨስ እንጂ አንቺ ምን በወጣሽ እባክሻና ተይኝ እያለ የለመነባትን ፓርት አስታወሰች። እናም ያኔ ቀድመህ ብትነግረኝ ኑሮ ምናልባትም እድል ሊኖረን ይሆን ነበር። እኔ አንቺን እኮ የምወድሽና የማከብርሽ የማፈቅርሽ ሴት ነሽ፣ እንዴት ብዬ ነው ፍቅር ይዞኛል ብዬ የምናገረው? ካንቺስ መልስ ምን ይመስልሽ ነበረ? ማለቴ ያኔ በሰዓቱ ብነግርሽ የእውነትም የእኔ ትሆን ነበር እንዴ ብሎ ሲላት አይ እሱንም አላውቅም። አየሽ ለአንቺ መልስ የማታውቂውንና ላንቺ መልስ የሌለውን ነገር እኔን እንዲትጠይቅኝ አልፈልግም። ስለዚህ አንቺም ህይወትሽ ኑሪ፣ እኔም ደግሞ ህይወቴ ልንምራ። እኔም ላጭስ አይመለከትሽም ብሎ ትቷት ረግጧት የወጣውን እያስታወሰች ምላስ የመጣ ምን ሆነሽ ነው በሀሳብ ሂደሻል በእርግጥ አንቺ ምንም ነገር እንደማትናገር ያውቃለሁ ግን ብትነግሪኝ ደስ ይለኛል ብሎ አላት። ሜሮን ሜሮን አሃኒቾ እና ይቅርታ ሜሮን ወይዘሮ ሜላት ላይ እና እባዩሽ ላይ እየተጫወተችባቸው ትገኛለች። ከወይዘሮ ሜላትም ገንዘብ እየጠየቀች መረጃ ልስጥሽ፣ ከወይዘሮ ባዩሽም እየጠየቀች መረጃ ልስጣችሁ እያለች ሁለቱንም እያጭበረበረች ትገኛለች። ወይዘሮ ባዩሽ ቆይ